ሰላም እንዴት ናችሁ? ደህና ናችሁ? ዛሬ ስለዚህ ፒክቸር አንድ ነገር መናገር ፈልጌ ነው። የፒክቸር ልጅ በጣም ያሳዝናልኝ። ምናልባትም እንደኔ ለወንድሙ መስዋዕት የከፈለ እንደዚህ እንዳይሆን ወንድም እኔ ለወንድሞቼ በጣም አይደንት ነው፣ ወንድሞቼ በጣም ነው መወደ። እና ይሄ ወንድም እንደዚህ ሆኖ ሳይ በጣም ነው ያሳዘነኝ ማለት ነው እኔ አሁን መናገር የምፈልገው ስለ ልጆች ሳይሆን ወደ ዱባይ መምጣት ያሰባችሁ ኢትዮጵያ የሆናችሁ ወደ አረብ ሀገር መምጣት የፈለጋችሁ ሰዎች መጀመሪያ በምን በምን ፕሮፌሽን ነው መምጣት የምትፈልጉት? የሆነ ፕሮፌሽን የሆነ ነገር መማር አለባችሁ። ብዙ ነገር እኮ ኢትዮጵያ ውስጥ መማር ይቻላል። ሾርት እንትኖች አሉ፣ አለ ሾርት ኮርሶች አሉ የሚሰጡ እንደ እኔ ላይክ ተማሩ። የሆነ ነገር ለሚ ቴል ዩ ሳምቲንግ ዩ ጀስት ላይክ አገር ስታቋርጡ የሆነ በፕሌን እንትን ብላችሁ የሆነ አገር ስትሄዱ የምትግባቡበት ቋንቋ ማስት ነው፣ ያ ሹድ ቢ ላይክ ዩ ሃቭ ቱ ላይክ በጥቅሻ ኖ ዌይ። በዛ ላይ የማንም መጫወቻ ነው የምትሆኑት። ለም አሁን ለምሳሌ የመጀመሪያው ነገር እኔ መናገር የምፈልገው ማለት ነው፣ በደንብ ስሙኝ። ፈሎው ሰብስክራይብ ብታደርጉ ደግሞ ሞር። በቀጣይ ቪዲዮ እንዴት ስራ አፕ ማለት ነው ስራ አፕ ላይ ለማድረግ ጆብ ሰርች እንትኖች አፕሊኬሽኖችን አሳያችኋለሁ፣ እንዴት አፕ ላይ እንደምታደርጉ፣ እንዴት ፕሮፋይላችሁን ሰት እንደምታደርጉ ላሳያችሁ እችላለሁ ማለት ነው። ሌላ እኔ ሪኮመንድ የማደርጋችሁ ደግሞ እንግሊዝኛ መማር ለምትፈልጉ ወደዚህ ሀገር መምጣት ለምትፈልጉ ሰዎች ፕሊስ እንግሊዝኛ ተማሩ። ደግሜ ደጋግሜ የምናገረው ነገር ነው። አሁን ብዙ ልጆች አሉ ኢቨን እኮ በኦንላይን በዩቲዩብ በተለያዩ አፕሊኬሽኖች እንግሊዝኛ የሚያስተምሩ ማለት ነው ኦንላይን ኮርስ የሚሰጡ እና ማራኪ አሉ አለ። ዊች ኢዝ ግሬት አሜዚንግ የሆነ ቲቸር ነው። እኔ ማራኪ እሱ አሁን ማራኪ ፌስቡክ ላይ ያለ ቲክቶክ ላይ ያለ በየትኛውን ፕላትፎርም ላይ ስለ እንግሊዝኛ ሲያስተምር አየዋለሁ። እኔ በጣም አፕሬት የማደርገው የምከታተለው አይም ፋን ኦፍ ሂም ኢቨን ብዙ ነገሮችን የተማርኩበት ሰው ነው። ስለዚህ እሱ ጋር ሰርች አድርጋችሁ ተማሩ። ኦንላይን ቁጭ ብላችሁ ቲክቶክ እና ፌስቡክ ስክሮል ከምታደርጉ እንግሊዘኛ ተማሩ። ከም ኦን ጋይስ፣ ከም ኦን፣ ከም ኦን ጀስት ኢምፕሮቭ ዩር ላንግዌጅ ላይክ አትሊስት የሆነ የሆነ ነገር፣ ከዛ ስራ ማግኘት አትቸገሩም። ስራ ለማግኘት አትቸገሩም። ለኮሙኒኬቲንግ መታችሁ አትሰቃዩብን። እዚህ ሀገር እዚህ ሀገር በጣም ከባድ ነው። ስለዚህ ለመምጣት መጀመሪያ ስታስቡ መማር መቻል አለባችሁ ቋንቋ፣ ድራይቨር ላይሰንስ፣ ብዙ ነገሮችን መማር። ከዛ ራሳችሁን ብቁ ካደረጋችሁ በኮንፊደንስ ስርዓት ትይዛላችሁ ዩ